ትና ከባን ኮባን በእያንዳንዳችን ህይወት ላይ አንድ ቀን ማን ነኝ እና ምን አይነት ሰው ይሆንኩ ነው ብለን የምንጠይቅበት ጊዜ መምጣቱ አይቀርም። ህይወት ባለ አንድ ገቢ ተውኔት ሳይሆን በየጊዜው የሚቀያዩ ምዕራፎች ያሉትና ያለፈውን አራግፈን ጥለን አዲሱን እንድንይዝ አጋጣሚዎችን የሚፈጥርልን ነው። ነገር ግን አብዛኞቻችን ባለንበት ቆመንና በትላንትና ማንነታችን ታስረን ራሳችንን ለመለወጥ እርምጃ መውሰድ እንፈራለን። የመላችሁና አዳንቅኝ ሌሎች ሰዎች ከእናንተ በሚጠብቋቸው ነገሮች የታሰራችሁ አይደላችሁ። ባለፈው ስህተታችሁ የተገደባችሁ አይደላችሁ። ሕይወት ጉዞ እንጂ መዳረሻ አይደለም። በየጊዜው የተለዋወጠን የሚፈስና መንገዱን በተራራዎች በሸለቆዎች እና ሜዳዎች እያሰመረ እንቅፋቶች እንዳያግዱት አሻፈረኝ እያለ እንደሚፈስ ወንዝ ነው። ብዙ ጊዜ ሕይወታችንን በድንጋይ ላይ ተቃጽኦ እንደተቀመጠ አድርገን እናያዋለን። ዛሬ ያለው ማንነታችን የዘላለም ማንነታችን መሆን እንዳለበት አድርገን እንወስደዋለን። ነገር ግን የህይወት እውነታ ይህ አይደለም። ህይወት የሚጋብዘን እንድንላወጥና እንድናድግ በፊት የነበረ ማንነታችንን ቀርፈን ጥለት መሆን የምንችለው ማንነታችንን እንድንቀበል ነው። ከተወለድንበት ጊዜ ጀምሮ የለውጥ ፍጥረቶች ነን። ህፃን ሆነን መዳህ፣ ከዛ መራመድ እና መሮጥ። እያንዳንዱ ደረጃ ለውጥ ማድረግ እንደምንችል ምስክር ነው። ነገር ግን በእለት ተዕለፍ በምናደርጋቸው ነገሮች ተመቻችተን ስንኖር ይህንን እውነት እንዘነጋለን። ባልመረጥነው ገጸ ባህሪም ታስረን ከምናውቀው ድንበር አልፈላነ መሄድ እንፈራለን። የምላችሁን ነገር አስተውሉ። ባላችሁበት እንድትቆዩ ሳይሆን ለማደግ እንድትችሉ ተደርጋችሁን የተፈጠራችሁት። ራስ መፍጠር ወይም ማደስ የህይወት ልዩ ገጽታ ነው። ፀሐይ በወጣች ቁጥር የህይወታችሁን ታሪክ እንደገና ለመጻፍና አጋጣሚዎች እንደገና ለማሰብ እንዲሁም መሆን የሚገባችሁን ሰው ለመሆን እንድትችሉ አጋጣሚ ይፈጥርላችኋል። ይሄ በፊት ማንነታችሁን መካድ ሳይሆን ለመለወጥ መቻላችሁን ለማረጋገጥ ነው። ህይወት በአንድ ክፍል የተገደበ ሳይሆን የተለያዩ ምዕራፎች ያሉት ታሪክ ሆኖ የእያንዳንዱ ገጽ ደራሲም እናንተ ናችሁ። ራስን እንደገና መፍጠር ወይም ማደስ በዘፈቀደ የሚመሩት ሳይሆን ሆን ብለው ነገሮችን በድፍረት መተግበርን የሚጠይቅ ነው። ከዚህ በፊት በተደጋጋሚ የምታደርጓቸው ነገሮችን የማይጠቅማችሁ እና ከተራ ሰው ማንነት እንዳትወጡ የሚይዟችሁን ልማዶች ሆን ብለን መጋፈጥን ይጠይቃል። በተጨማሪም በሹክሹክታ ባላችሁበት እንድትቆዩ የሚመክራችሁ ማንነታችሁን ከበድ ያሉ ጥያቄዎችን መጠየቅ ያስፈልጋል። አሁን እኔ ማን ነኝ? ምን አይነት ሰው መሆን ነው የምፈልገው? ወደዛስ ለመድረስ ምን አይነት እርምጃዎችን ማድረግ አለብኝ? የህይወት ጉዞ አንዱ ውበቱ እንደገና ለመጀመር አለመርፈዱ ነው። ግራ ገብቷችሁ ቅስማችሁ ተሰብሮና በየትኛው መንገድ መሄድ ግራ ገብቷችሁ በትላንትናው ማንነታችሁ አመድ ላይ ቆማችሁ ሊሆን ይችላል። ነገር ግን ነገሮች ጨንሞ ባሉበት ጊዜ እንኳን በውስጣችሁ ብልጭ የምትል ብርሃን አለች። ይህችን ብልጭታ ነገሮች ተስፋ እንዳላቸው የሚያሳውቃችሁና እንድትነሱ ጥሪ የሚያቀርብላችሁ ነው። ራሳችሁን እንደገና ለመፍጠር በምትንቀሳቀሱበት ጊዜ መውደቅ የስኬታችሁ ተቃዋሚ ሳይሆን የተሻለ ሰው ለመሆን የሚያስችላችሁ መወጣጫ ደረጃ እንደሆነ መረዳት ያስፈልጋል። እያንዳንዱ እንቅፋት፣ እያንዳንድ ወለምታ እያስተማረ ወለምታ ያስተማረ እየቀረጸና እየሞረደ የሚያዘጋጃችሁ ፊታችሁ ላለው መንገድ ነው። የህይወት መንገድ ቀጥ ያለ መንገድ አይደለም። በጠመዝማዛ መንገዶች የተሞላ ሆኖ የጥርጣሬና የድል ወቅቶች የሚፈራረቁበት ነው። በእነዚህ ጊዜያት ነው ራስን ዳግም ለመፍጠር ሲባል ለእናንተ የማይጠቅማችሁን ነገሮች እርግፍ አድርገው ለመተው ድፈት የሚጠይቀው በእነዚህን ጊዜያት ነው። ህይወት በእናንተ ላይ እየሆነ ሳይሆን ህይወት ለእናንተ እየሆነ መሆኑን መረዳጀግን ያስፈልጋችሁ። ስለዚህ ለለውጥ የምታደርጉትን ጉዞ አጥብቃችሁ እንድትይዙ መክራችኋለሁ። ያረጀውን ህይወት ትቶ ለመሄድ ካልፈራችሁ ነው አዲሱን ለመቀበል ቦታ የሚኖራችሁ። የበለጠ ነገርም ለማለም፣ ከፍተኛ ደረጃ ላይ ለመድረስ እና የተሻለ ነገር ለማግኘት አትፍሩ። ውስጣችሁ ያለው የታመቀ ችሎታ የእናንተን ፈቃድ እየጠበቀ ነው። ራሳችሁን ዳግመኛ ስትፈጥሩ ሌሎች የራሳቸውን ህይወት በመለወጥ ላይ እምነት እንዲኖራቸው ታደርጋላችሁ። አብዛኛውን ጊዜ ሰዎች ከእኛ የሚጠብቁብንን ነገር በማሰብ በፍራቻ ራሳችንን አስረን እንኖራለን። ገና መተንፈስ ከጀመርን ጀምሮ ይህ ዓለም ማንነታችንን ማስቀመጥ ይጀምራል፤ ስም በመስጠት ዋጋ በመለጠፍና ባልመረጥነው ሙያ በመቅረጽ ከኛ የሚጠበቁትም ነገሮች ከብዶን በጣም ሊያስጨንቀን ይችላል። ከዛም ማስታወስ ካቃተን ማንነታችን ጋር የሚያስረን ሰንሰለት ይሆንብናል። ዓለም መሆን ይገባችኋል ባለ መሰረት ራሳችንን በመቅረጽ ያለንበት ህብረተሰብ ያስቀምጠልንን መስፈረቶች ላይ ለመድረስና ሌሎች በአእምሯችን የሳሉልንን ህልም ለማሟላት እንጠራለን። እነኝህንም የሥራ ድርሻዎች እንደ ትጥቅ ከመገለል እና ከፍርድ ይጠብቁናል ብለን በማሰብ ከዚህ ይልቅ ያፍኑናል። ትንሽ ሆነን እንድንቀር ይጎትቱናል። ሙሉ አቅማችንን ተጠቅመን ራሳችንን መሆን እንዳንችል ያግዱናል። ሰው ከሚጠብቀው ማንነታችን ራሳችንን ነፃ ማውጣት ቀላል አይደለም፤ ድፍረትን ይጠይቃል። እየኖራችሁ ያላችሁት ህይወት መኖር የማትፈልጉት ህይወት መሆኑን አምናችሁ መቀበል ያስፈልጋችኋል። ጥንካሬን በማዳበር ዓለም ወደ ራሱ ሊጎትታችሁ ቢሞክርም ለራሳችሁ እውነት ለመቆም ቁርጥ ውሳኔ ማድረግ ግድ ነው። አያችሁ፣ ይህ ዓለም ብዙ ጊዜ ለውጥን ይቃወማል። ራሳችሁን ካላችሁበት ሳጥን ነፃ ማድረግ ስትጀምሩ ሰዎች ሊጠይቋችሁ ይችላሉ፣ ሊጠራጠሯችሁም። ከዛም አልፎ ራስ ወዳድ ናችሁ ወይም ግድ የለሽ ናቸው ወይም ከየት እንደመጣችሁ ረስታችኋል የሚሉ አስተያየቶችን ይሰነዝሩባችኋል። ነገር ግን እውነታዊ ራሳችሁን እንደገና መፍጠር ማለት ያለፈ ህይወታችሁን መቃወም ማለት አይደለም። ከዛ ይልቅ ለውጥ የማድረግ መብታችሁን የምታረጋግጡበት ነው። ከዚህ በፊት ከነበረ ማንነታችሁ የተሻለ ሰው ለመሆን መፈለጋችሁ ስህተት አይደለም። እድገት የተፈጥሮ እውነታን ብቻም ሳይሆን አስፈላጊ ነገር ነው። አንድ የዘር ፍሬ ዛፍ በመሆኑ ይቅርታ አይጠይቅም። ወንዝም አዲስ መንገድ እየቀረጸ ሲሄድ አያመነታም። የተሻለ ነገር መፈለጋችሁ ራሳችሁን ማደስ መፈለጋችሁ እና አዳዲስ ሁኔታዎችን በመቃኘት እውነተኛነቱ የሚሰማው ሰው ለመሆን መፈለጋችሁ ያሳፍራችሁ አይገባም። ሌሎች ከሚጠብቁባችሁ ማንነት ራሳችሁን ነፃ ስታወጡ ማንነታችሁን ለማግኘት በር ተከፍታላችሁ። ከራሳችሁ ዋጋ፣ ፍላጎት እና አላማ ጋር የሚሄድ ህይወትን ያለ ገደብ ለማለም ለራሳችሁ ፍቃድ ትሰጣላችሁ። ይሄ ለማመፅ፣ ከሌሎች ጋር ያለንን ግንኙነት ለማፍረስ ወይም እያንዳንዱን ኃላፊነታችንን ገሽሽ ለማድረግ አይደለም። ይህ ውስጣዊ ማንነታችንን የማክበር ጉዳይ ነው። የራሳችሁን መንገድ የመምረጥ መብት እንዳላችሁና የራሳችሁን ታሪክ ለመጻፍ መብታችሁ እንደሆነ ለማስታወስ ነው። ወደ ራሳችሁ እውነት ስትራመዱ አብሮ የሚመጣ ነጻነት አለ። ይህ ነጻነትም ለማይጠቅማችሁ ነገሮች አይሆንም እና መንፈሳችሁን በደስታ ለሚሞሉት ነገሮች ደግሞ አዎ ለማለት የሚያስችላችሁ ነጻነት ነው። ይህ ነጻነት እስረኛ ያደረጋችሁን የሥራ ድርሻ ጥላችሁ በመሄድ ወደሚያሳድጓችሁ አጋጣሚዎች እንድትራመዱ የሚያደርግና የኔ የምትሉትን ሕይወት ለመኖር እንድትችሉ የሚያደርግ ነጻነት ነው። ይህን ስታደርጉ በጣም የሚገርም ነገር ይፈጠራል። ሌሎችን ማበረታታት ትጀምራላችሁ። የእናንተ እውነተኛነት ስጥሮታ ይሆናል። እነሱም ቢሆን ራሳቸውን ነፃ በማድረግ መሆን የሚገባቸውን ሰው መሆን እንዲችሉ ያስታውሳቸዋል። ስለዚህ የመማክራችሁ ወደ ኋላ ይዞ የሚያስከራችሁን ሰንሰለት አሉት። በሌላ ሰው ህልም ውስጥ ራሳችሁን ለማስገባት ያላችሁን ፍላጎት እርግፍ አድርጋችሁ በመተው ባወጣችሁት መስፈርትና ጊዜ ለራሳችሁ ትርጉም የመስጠቱን ነፃነት ተቀበሉት። ያኔም የእኔ የምትሏቸው ሰዎች እድገታችሁን በደስታ ይቀበላሉ። ራሳችሁን እንደገና ፍጠሩ። ይህን ስታደርጉም ሁልጊዜ እየጠበቃችሁ ያለውን ህይወት ለመጨበት ትችላላችሁ። ለለውጥ ብዙ ጊዜ እንቅፋቱ ፍርሃት ነው። የምናውቀውን ነገር ወደ ኋላ ትተን እርግጠኛ ጎዳን ሆኖ ለመሄድ ማሰብ ራሱ ፈራተባ እንድንል ያደርገናል። ስለ ድፍረት አንድ ነገር ልንገራችሁ። ድፍረትን የምናሳየው ፍርሃት በሌለበት ጊዜ ሳይሆን ፍርሃት እያለም ወደፊት ለመጓዝ መወሰን ነው። ጥርጣሬ የበለጠ ቢጮህብንም ድፍረት ቀስ ብሎ በሹክሹታ አይዞ በርታ የሚለን ድምጽ ነው። እንደገና ራስን መፍጠር ድፍረትን የሚጠይቀው ምክንያቱ ደብቃችሁ ያስቀመጣችሁትን የተወሰነ ማንነት እንድትጋፈጡ ስለሚጠይቃችሁ ነው። ከለመዳችሁት ምቾት ወጥታችሁ ምቾት ወደ ሌለበት እንድትሄዱም ስለሚጠይቃችሁ ነው። ከዛም በፍርሃት እንደዚህ አይነት ጥያቄዎችን መጠየቅ ትጀምራላችሁ። ብወድቅስ? የመረጥኩት መንገድ ቢያበሳጭኝስ? መሆን የፈለጉበት ማንነት ላይ ባልደርስስ? እንደነዚህ አይነቱ ጥያቄዎች ናቸው ብዙ ሰዎች ባሉበት እንዲቆሙ የሚያደርጓቸው። እውነታው ግን ባላችሁበት ቦታ መቆየቱ ራሱ የሚያስከፍላችሁ ዋጋ አለ። ባላችሁበት ተመቻችቶ መቀመጥ ለጊዜው ደህንነት እንዲሰማችሁ ሊያደርጋችሁ ይችላል። ነገር ግን እንዳትንጠራሩ፣ እንዳትጥሩ፣ ያላችሁን ትልቅ ችሎታ እንዳትታውቁ በማድረግ ወጥመድ ይሆንባችኋል። ስለዚህ ድፍረት ፍራቻን ለማስወገድ ሳይሆን ፍርሃትም እያለ ማድረግ የፈላው ነው ነዳ ከማድረግ እንዳናቆም የሚረዳን ነው። እንዲሁም ብንደናቀፍ ወይ ብንወድቅ እንኳን ተመልሰን ለመነሳት ጥንካሬው እንዳለን ማመን ነው። አዲሱ ጅማሪያችሁ የሚገባችሁ እንደሆነ አምኖ ለመቀበል ድፍረት ይጠይቃል። የድሮ ማንነታችሁን፣ የድሮ ልማዳችሁን እና የድሮ አስተሳሰባችሁን በመተው ለአዲሱ ማንነታችሁ ቦታን ለማዘጋጀት ድፍረት ይጠይቃል። ሁልጊዜ ድፍረትን በመረጣችሁ ቁጥር የበለጠ እየጠነከራችሁ ትመጣላችሁ። ሁልጊዜም ፍርሃታችሁን በተጋፈጣችሁ ቁጥር ቀጥሎ የሚመጣውን ነገር በሙሉ ልብ ለማስተናገድ አቅማችሁን እያሳደጋችሁ ትመጣላችሁ። ድፍረት ከሌሎች የሚጋባ ነው። ራሳችሁን ለመለወጥ ድፍረት ሲኖራችሁ፣ ሌሎችም እንደናንተ እንዲያደርጉ ብርታት ትሰጣችኋላችሁ። በድፍረት ነገሮችን ለማድረግ ፍላጎቱ ሲኖራችሁ፣ ሌሎችም የራሳቸውን ፍርሃት ተጋፍጠው ወደ እውነታው እንዲሄዱ ታደርጓችኋላችሁ። በዚህ መንገድ ድፍረት የእናንተን ብቻ ሳይሆን አጣይነት ያለው ተጽዕኖ በመፍጠር የሌሎችም ሰዎች ህይወት ይነካል። አንድ ነገር አስታውሱ። መሆን የምትፈልጉት ሰው ማንድር ልትደርሱበት የማትችሉት አይደለም። በውስጣችሁ ድሮውንም ያለና ፍቃድ ሰጥታችሁ እንዲወጣ ማድረግ የምትችሉት ማንነታችሁ ነው። ዋናው የሚጠይቀው ነገር በድፍረት መጀመር ነው። ስትጀምሩም ለሁሉም ነገር የግድ መልስ ይኖራችኋል ማለት አይደለም። አንድ ህንፃን ለመውጣት የግድ ደረጃውን ሙሉ ለሙሉ ማየት አይጠበቅባችሁም። ከእናንተ የሚጠበቀው የመጀመሪያውን ደረጃ መውጣት መጀመር ነው። ልትወድቁ ትችላላችሁ፣ ነገር ግን እያንዳንዱ ውድቀት ከበፊቱ የበለጠ ጠንክሮ ለመነሳት አጋጣሚ ይፈጥርላችኋል። ጥንካሬ አላችሁ ማለት ተስፋ መቁረጥ ወይም ራስን የመጠራጠር ስሜት መጨረሻ አይሰማችሁም ማለትም አይደለም። ጥንካሬ ማለት በወደቃችሁ ቁጥር ተመልሳችሁ ለመነሳት መንገድ ትፈልጋላችሁ ማለት ነው። ነገሮች ሁሉ እናንተን የሚሳረሩ በሚመስሉበት ጊዜ እንኳን ሳታቆሙ ለመጓዝ ትመርጣላችሁ። ጥንካሬ ነገሮችን እንድንችል የሚያደርገን ብቻ ሳይሆን ከእያንዳንዱ ልምድ ጠንክረን እንድንማር እንድንለምድ እና እንድናደግ የሚያስችለን ነው። በአውሎ ንፋስ የሚጎነ ብዛፍን አስተውሉ። ንፋሱ ቢጮህ ዝናቡ ቢዘንብን፣ ስሩ መሬቱን ጠንክሮ ይዞ ይቆማል። አውሎ ንፋሱንም ሳይቃወምና አልፎ እንደሚሄድ በማመን አብሮት ይወዛወዛል። ፀሐይ በወጣች ጊዜ ዛፉ በጥንካሬ ቀጥ ብሎ ይቆማል፣ ስሩንም ከበፊቱ የበለጠ ወደ መሬት ይሰዳል። ይሄ ነው ጥንካሬ ማለት። ራሳችሁን በመፍጠሩ መንገድ መጓዝ ስትጀምሩ ይህን ነው ለራሳችሁ ማዳበሪያ ያለባችሁ ጥንካሬ። ውስጣዊ ኃይል ብቻ ሳይሆን ከሌሎች ሰዎች ጋር ባለን ግንኙነት የምንገነባው ነገር ነው። ስለዚህ ዙሪያችሁ ያሉት ሰዎች ተስፋ ቆርጣችሁ እርምጃችሁ ለማቋረጥ ስታስቡ የሚያበረታቷችሁ እና የሚደግፏችሁ የሆነው እናንተ የረሳችሁትን ጥንካሬያችሁን የሚያስታውሳችሁ ሰዎች ይፈልጉ። አንዳንዴም የለውጡ ክብደት መሸከም ከምንችለው በላይ እንዋን የሚሰማን ጊዜ መጣ። በእነዚህ ጊዜያት ይህንን አስታውሱ፣ ከምታስቡ በላይ ጠንካራ መሆናችሁን በሕይወታችሁ ውስጥ ያጋጠማችሁ እያንዳንዱ ችግሮች ያዘጋጇችሁ የነበረው ለዚህ ጊዜ ነው። ሁልጊዜ ወድቃችሁ እንደገና በተነሳችሁ ጊዜ ጥንካሬያችሁን አረጋግታችኋል። በውስጣችሁ ይዛችሁ ያላችሁ ከእነኛ ልምዶች ያገኛችሁ ጥንካሬ ነው። ይህ ጥንካሬም ነው ወደፊት እንድትጓዙ የሚያደርጋችሁ። ያስን መፍታ ሁለቱንም ማለትን ፍርሃትንና ምቾትን መተው ይጠይቃል። ይህ ማለት አጥበቃችሁ የያዛችኋቸው የማይጠቅማችሁ ልማዶችና የሚደረድሯቸው ምክንያቶችን ልብ ብሎ ማጤን ያስፈልጋል። ይህ ማለት ምንም ያክል ቀልባችሁ ዞራችሁ እንድትመለሱ ቢጎዘጉታችሁም ምቾት ወደሌለው የለውጥ መንገድ ለመጓዝ መምረትን ይጠይቃል። ምክንያቱም እውነታው ይሄ ነው፣ መሆን የምትፈልጉት ሰው ማንነት የሚጠብቃችሁ በምቾት ክልል ሳይሆን ከፍርሃት ማዶ ነው። ነግሮችም ማለት ፍርሃት እንደሌለ መቁጠር ሳይሆን እንዳለ አምኖ በመቀበል ሳያቋርጡ ወደፊት መገስገስ ነው። ፍርሃት እናንተ በጣም የምትፈልጉትን ነገር ለይታችሁ እንድታስተውል ያስተምራችኋል። ድክመታችሁም የት ቦታ እንደሆነና በምንስ በኩል እድገት ማድረግ እንዳለባችሁ ያሳያችኋል። ስለዚህ ፍርሃት ምርጫችሁን እንዲወስንላችሁ መፍቀድ የለባችሁም። እድገት ማድረግ ሁሌም የሚመች ነገር አይደለም፣ ነገር ግን ሽልማቱ ምቾት ከሚሰጠው በላይ እጅግ የላቀ ነው። አላማ ያለው የሚያረካና እውነተኛ ህይወት ይሰጠናል። ነገሮችን መተው ቀላል ባይሆንም ነፃነት እንዲሰማን ያደርጋል። የፍርሃት ጫንቃ ከራሳችን ላይ ሲወርድ የአጋጣሚዎች በር ይከፈቱልናል። ነገሮችን ስንተው አጋጣሚዎችን ለመቀበል ቦታ ይኖረናል። ነገሮችን መተው ስት ጀምሮ ላለማጣት የፈራችሁት ነገር ይህን ያክል አስፈላጊ እንዳነበረ ትረዳላችሁ። በነገሮች ሂደትም ቀሰባችሁት በላይ ጥንካሬ እንዳላችሁ ትገነዘባላችሁ። ብዙ ጊዜ ህይወታችሁን ለማደስ ወይም እንደገና ለመፍጠር ሊያግዷችሁ የሚችሉት ነገሮች የምታስቀምጡ ተራሳችሁ ናችሁ። ስለዚህ ፍርሃትን ልቀቁት። በምቾት መንገድ ለመቀመጥ ማሰብን ተዉት። ራሳችሁን በምታድሱበት ጊዜ ሌሎች ፍርሃትንና ምቾትን ጥለው መኖር የሚገባቸውን ሕይወት እንዲኖሩ ታበረታቷቸዋላችሁ። ራስን መፍጠር ቅዝበታዊ ወይም የአንድ ጊዜ ድፍረት ሳይሆን ሕይወታችንን ሙሉ ለውጥ ለማድረግ ቃል መግባት ነው። ሕይወት በራሱ ልዩ ኃይል አለው። በየጊዜው እየተቀያየረ የሚጓዝና የተለያዩ አጋጣሚዎችን ፈተናዎችን እና ለውጦችን በእያንዳንዱ የህይወት ምዕራፍ እንዲያቀርብልን ነው። ለውጥን አሻፈሬኝ ማለት ህይወትን አሻፈሬኝ ማለት ነው። ራስን መፍጠር ፍጹም መሆን አይደለም ወይም የእናንተ ማንነት የመጨረሻ ምዕራፍ አይደለም። ራስን መፍጠር ፍጹም መሆን ማለት አይደለም ወይም የእናንተ ማንነት የመጨረሻ ምዕራፍ አይደለም። ከዚህ ይልቅ በቀጣይነት ለመሻሻል የሚደረግ የዕለት ተዕለት ጥራት ነው። ይህ መንገድ ነገሮችን ሆን ብሎ ማድረግን ይጠይቃል። የምታደርጉት ጉዞ የግላችሁ ቢሆንም ከሌሎች ጋር የተቆራኘ ነው። በራሳችሁ ላይ የምታደርጉት ለውጥ ወደ ውጭ የሚታይና ዙሪያችሁ ያሉች ሰዎች የሚነካ ነው። በራሳችሁ ላይ የምታደርጉት ለውጥ ወደ ውጭ የሚታይና ዙሪያችሁ ያሉትን ሰዎች የሚያረካ ነው። በአላማ ስትኖሩና ለእድገት እርምጃ ስትወስዱ ሌሎች ፈለጋቸውን እንዲከተሉ ታበረታታላችሁ። ራስን እንደገና የመፍጠር ህይወት ማለት ከዚህ በፊት የምታደርጓቸው ነገር ግን የማይጠቅሟችሁ ነገሮችን ለመተው ፈቃደኛ መሆን ይጠይቃል። ከዛም ለውጥ የሚቻል ነገር መሆን አምናችሁ አዲሱን ህይወታችሁን ትቀበላላችሁ። በዚህ ወቅትም ራሳችሁን መታገስ ያስፈልጋችኋል። እድገትም ጊዜ እንደሚጠይቅና ጉዟችሁም እንደ መዳረሻችሁ አስፈላጊ እንደሆነ ትረዳላችሁ። ራሳችሁን በመፍጠሩ ጉዞ ላይ ያላችሁ ራሳችሁን መመርመር ይጠይቃል፣ ራሳችሁን ለማደስ ስታስቡ። ጊዜ መደባችሁ ውስጣችሁ መመልከት ያስፈልጋቸዋል። ይህም የራሳችሁን ማንነት እንድትረዱና በህይወቴ ውስጥ ዋጋ የምሰጠው ለምንድን ነው? የመመራውስ በመነቢያዎች ነው? ምን አይነት ነገሮችስ ያበረታቱኛል? በዚህ ዓለም ላይስ ምን አይነት ተጽዕኖ ነው ማስፈረ የምፈልገው? ለኔ ሁሉ ጥያቄዎች መልስ ለመስጠት መዘጋጀት ያስፈልጋቸዋል። እነዚህንም ጥያቄዎች አንድ ጊዜ ጠይቃችሁ የምትታዋቸው ሳይሆኑ ለውጥ እና መሻሻል ባደረጋችሁ ቁጥር ተመልሳችሁ የምጠይቃችሁ ጥያቄዎች ናቸው። ራስን በመፍጠሩ ሂደት ውስጥ ሁልጊዜም ከመጀመሪያ ትጀምራላችሁ ማለት አይደለም። እያንዳንዱ የምታደርጉት እርምጃ ከዚህ በፊት ባደረጋችሁ እርምጃ ላይ ተመርክዞ ነው። የጥበብ የጥንካሬንና የተሞክሮን መሰረት እየጣላችሁ ነው የምትሄዱት። የሚያጋጥማችሁ እያንዳንዱ ፈተና እና እያንዳንዱ ትምህርት የማንነታችሁ ክፍል ነው። ይሄም የሚቀጥለው ጉዟችሁ ግልጽ ሆኖ በጥንካሬ እንድትጓዙ አድርጋችኋል። ይሄ ነው በእርግጥም ህይወትን የመፍጠር ውበቱ። እንደገና ለመጀመር አትረፈደም። የትም ሆኖ በምንም አይነት ህይወት ውስጥ ተለፉ፣ የመለወጥና የማደግ አጋጣሚያችሁ ልትደርሱበት የምትችሉት ነገር ነው። ህይወታችሁን ባለፈው ስህተታችሁ አትገንቡ፣ ሌሎችን በዛ እንዲመዝኗቸው አትከዱ። ይህ ህይወት መንገድ ላይ የማደግና የመለወጥ ተስፋ ለሁሉም አለ። እናም እያንዳንዱ ቀን መሆን የምትፈልጉትን ማንነት አንድ እርምጃ እንድትራመዱ እድሉን በሚሰጣችሁ ጊዜ ተቀበሉት። ራሳችሁ መተቸትና ሞቀስታችሁ መታገስን ተማሩ። የምታደርጉት እድገት ትንሽም ቢሆን በደስታ ክብሩት። ከምንም በላይ ግን ለእድገታችሁ በምታደርጉት መንገድ ላይ ጸንታችሁ ተጓዙ።